ሻውሻንክ ሰላም ቤተሰቦች፣ በኮሜንት ላይ በቀጥታ ሻውሻንክ በተባለው መሰረት አስገራሚውን ሻውሻንክ ሪደምሽን የሚለውን የእስር ቤት ፊልም ይዤላችሁ መጥቻለሁ። ና እናንተም ቪዲዮውን ላይክ፣ ቻናሉ ሰብስክራይብ በማድረግ ጀምሮ ታሪኩ የሚጀምረው ሻውሻንክ በሚባል እስር ቤት ውስጥ ነው። ይህ ቦታ በዓለም ላይ ካሉ በጣም ጥብቅ እስር ቤቶች አንዱ ነው። በሺዎች የሚቆጠሩ እስረኞች እዚህ ይኖራሉ እና አንድም ሰው አምልጠው አያውቅም። በጣም ጥብቅ ስለሆነ እድሜ ልካቸውን እዚህ ያሳልፋሉ። እስረኞችም እንኳን ስለማምለጥ ለማሰብ አይሞክሩም። ከዛም ትዕይንቱ ወደ ፍርድ ቤት ይመለሳል። እዛም ኤንዲ የተባለ ሰው እየተዳኘ ነበር። ኤንዲ በአሜሪካ ካሉ ባንኮች በአንድ ውስጥ የተሳካለት ባንክ ሰራተኛ ነበር። ሚስቱን በመግደል የእድሜ ልክ እስራት ተፈረደበት። ኤንዲ ምንም እንኳን ንጹሕ መሆኑን ቢናገርም ሊያረጋግጥበት የሚችል ማስረጃ የለውም። ፍርድ ቤቱ ወደ ጥብቅ እስር ቤት ይልከዋል። ኤንዲ ከአዲስ እስረኞች ጋር ደረሰ። ልክ ወደ እስር ቤቱ እንደገባ የቆዩት እስረኞች አዲሶቹን እስረኞች ማታ ማን እንደሚያለቅስ ውርድድ ጀምላሉ። ሬዲክ አዲሶቹ እስረኞች በኤንዲ ላይ ይወራረዳል። አዲሶቹ እስረኞች ወደ መኝታ ክፍላቸው ገቡ። በዛች ምሽት የቆዩት እስረኞች ለማስፈራራት መጮ ይጀምራሉ። ከአዲሶቹ አንዱ በፍርሃት ማልቀስና ወደ ቤቱ መሄድ እንደሚፈልግ መናገር ጀመረ። ጠባቂዎቹ መጥተው ማልቀስ እንዲያቆም አዘዙት። ሲቀጥል ደግሞ ጎትተው አውጥተው ራሱን እስኪስት ድረስ ደበደቡት። አንዲ ግን በዛ ሁሉ ግርግር ውስጥ ምንም ድምፅ አላሰማም። ጠዋትም ከዛም አንዲ ቁርሱን በጸጥታ ሲበላ እናየዋለን። አንዲ ወደ አምስት አመት ገደማ በእስር ቤቱ ውስጥ ካሳለፈው ብሩክስ ከተባለ አዛውንት ጋር ተገናኘ። ኤንዲ ስለ እስር ቤት ህጎችና ስለሚኖሩ እስረኞች ለማወቅ ሞከረ። ብሩክስ ሁሉንም ነገር አስረዳው። እንዲሁም ኤንዲ ከውጪ የሆነ ነገር ማስገባት ከፈለገ ሬድን እንዲያነጋግረው ነገረው። ምክንያቱም ሬድ ብቻ ነው እቃዎች ወደ እስር ቤቱ በድብቅ ማስገባት የሚችለው። ኤንዲ ወደ አሁኑ ወደ ሬድ ሄዶ አንድ ነገር ሊያስገባለት ይችል እንደሆነ ጠየቀው። ማንኛውም ነገር ማምጣት እንደሚችል ነገረው። ኤንዲ መዶሻ ጠየቆ። መዶሻ የሚለውን ቃል ሲሰማ ሬድ አንድ ሰው ለመጉዳት አስበ ነው ወይ ይለዋል። ኤንዲ በረጋ መንፈስ እዚህ ምንም ጠላት የለኝም አለው። አሁኑኑ አይኖቻቸውን የጣሉ ጥቂት ሰዎች ስላሉ መጠንቀቅ አለበት ሲል አስጠነቀቀው። መዶሻውን አገኘለት። መዶሻው ምን ያህል ትንሽ እንደሆነ ሲመለከት እንደዚህ ባለ ትንሽ ነገር ዋሻ ለመቆፈር መቶ ዘመናት እንደሚወስድበት በማሰብ ሳቀ። አንድ ቀን አንዲ በልብስ ማጠቢያ ክፍል ውስጥ እየሰራ ሳለ ሬድ ያስጠነቀቀው ሶስቱ ሰዎች ከበቡት። ታገላቸው ሞከረ፣ ግን አሸነፉት። ደበደቡት። ይህ ነገር ለሁለት አመታት ቀጠለ። እድል ባገኙ ቁጥር ያጠቁታል፣ ደብድበውም ይተውታል። አንድ ቀን ጣራ ለመጠገን የተወሰኑ እስረኞች እንደሚያስፈልጉ ማስታወቂያ ወጣ። የእንዲና ሬድ ከሌሎች ጋር ተመረጡ። ስራውን የሚቆጣጠረው አድሊ የሚባል ጨካኝ ፖሊስ ነበር። አድሊ ለጥቃቅ ስህተቶች እንኳን እስረኞችን በጭካኔ በመደብደብ ይታወቅ ነበር። እስረኞቹ በጣራው ላይ ሲሰሩ ፖሊሱ አድሊ ወንድሙ መሞቱንና ገንዘብ ገንዘብ እንዳወረሰው ለሌሎች ፖሊሶች ያወራል። ነገር ግን ገንዘቡ ወደ ራሱ አካውንት ሲያስገባ መንግስት አብዛኛውን ታክስ ስለሚወስድበት ተናደደ። አንዲም ነገሩ ሰምቶ ባንክ ሰራተኛ ስለሆነ አድሊ ታክስ ከመክፈል እንዴት መትረፍ እንደሚችል በትክክል ያውቃል። ሳያመነታ ወደ አድሊ ቀርቦ ሚስትህን ታምናታለህ ብሎ ጠየቀው። አድሊ ተናደደና ኤንዲን ይዞ ወደ ጣራው ጫፍ ጎተተው። አድሊ ከመወርወሩ በፊት ኤንዲ በፍጥነት አስረዳው። ሚስቱን የሚያምን ከሆነ ህጉ አንድ ወንድ እስከተወሰነ መጠን ድረስ ለሚስቱ ከታክስ ነጻ ስጦታ እንዲሰጥ ስለሚፈቅድ ገንዘቡን በህጋዊ መንገድ ለእሷ ስጦታ ሊሰጥ ይችላል በማለት ይነግረዋል። ይሄን ለማስረዳት ጠበቃ መቅጠሩ ውድ ነው ብሎት እርሱ ግን ሁሉንም ነገር በነጻ ሊሰራለት እንደሚችል ተናገረ። አሊ ተረጋጋና በምላሹ ምን እንደሚፈልግ ጠየቀው። አንዲ ምንም እንደማይፈልግ በቀላሉ መለሰለት። ለሁሉም እስረኞች ቀዝቃዛ ቢራ ብቻ ነው የሚፈልገው። በሚቀጥለው ቀን እስረኞቹ በጣራው ላይ ተቀምጠው ቢራ እየጠጡ ተደሰቱ። ኤንዲ ግን አልጠጣም። በጸጥታ ተቀምጦ ሁሉም ሲዝናኑ ይመለከታል። በእስር ቤቱ ውስጥ ቢራ ማግኘት ፈጽሞ የማይቻል ነገር ስለሆነ እስረኞች በጣም አመሰገኑት። ወራት ተቆጠሩ። ኤንዲና ሬድ ጓደኛሞች ሆኑ። አንድ ቀን እስረኞች በእስር ቤቱ አዳራሽ ውስጥ ፊልም እያዩ ኤንዲ ወደ ሬድ ሄዶ ትልቅ ፖስተር እንዲሰጠው ጠየቀው። ሬድ እንደዚህ አይነት ነገሮችን ማመቻቸት የሚችለው እሱ ብቻ ስለሆነ ተስማማ። ኤንዲ ወጥቶ ሲሄድ ሲደበድቡት የቆዩ ሶስቱ ሰዎች እንደገና አገኙት። ከእነርሱ ጋር ለመሄድ ፈቃደኛ አልሆነም። እነሱም በከፍተኛ ሁኔታ ደበደቡትና ለአንድ ወር ሆስፒታል አስተኙት። የዛ ቡድን መሪ ለአንድ ሳምንት ለብቻው እንዲታሰር ተደረገ። ኤንዲ ታክሱን ያዳንለት ፖሊስ የሆነውን ነገር ሰማ። ሰውየውም በጭካኔ ደበደበው። ሰውየውም ለዘላለም ሽባ ሆኖ ቀረ። ከአንድ ወር በኋላ ኤንዲ ወደ ክፍሉ ሲመለስ ትልቅ ፖስተር እየጠበቀው አገኘ። ከሬድ የተላከ ስጦታ ነበረ። አንድ ቀን የእስር ቤቱ አዛዥ ከጠባቂዎች ጋር ወደ ኤንዲ ክፍል ገብቶ ፍተሻ እንዲደረግ አዘዘ። ምንም አላገኙም። አዛዡ ለመውጣት ሲዞር ፖስተሩን አየና ፖስተሮች ባይፈቀዱም ለኤንዲ የፈቀደለት ፖሊስ ኤንዲ ገንዘቡ እንዳዳነለት ለአዛዡ ነግሮታል። እና አሁን ኤንዲን ለራሱ ጥቅም ይፈልገዋል። በማግስቱ ኤንዲ ወደ ቢሮ ጠራውና እንደሱ ያለ ጠቢብ ሰው መባከን እንደሌለበት ነገረው። ከዛም ኤንዲን በእስር ቤቱ ቤተ መጻሕፍት ውስጥ እንዲሰራ ሾሞ ብሩክስ ቤተ መጻሕፍቱ ለብዙ አመታት ሲያስተዳድር ቆይቷል። አመታት እያለፉ ሲሄዱ የኤንዲ ስራ እየጨመረ መጣና ብዙ ሳይቆ ረዳት አስፈለገው። የቅርብ ጓደኛውን ሬድን እንዲረዳው መረጠ። አዛዡ እስረኞች ውጪ እንዲሰሩ አዲስ ፕሮግራም ጀመረ። እስረኞቹ ደግሞ ንጹህ አየር ለመተንፈስ ስለሚፈልጉ ተስማሙ። በዚህ ፕሮግራም አማካኝነት የእስረኞች ጉልበት በጣም ርካሽ ስለሆነ አዛዡ ብዙ የስራ ኮንትራቶችን መቀበል ጀመረ። ይህ በእንዲህ እንዳለ አዛዡ እስረኞችን በመጠቀም ፕሮጀክቶችን በርካሽ ዋጋ ስለሚያጠናቅቅ የአካባቢው ሰዎች ግን ስራ አጡ። ለእስረኞች ምንም አይከፈልም፣ ስለዚህ የሚያገኘው ገንዘብ ሁሉ ንጹህ ትርፍ ነበረ። ኤንዲ ባንክ ሰራተኛ እንደመሆኑ አዛዡ ይህን ህገወጥ ገቢ ወደ ንጹህ ገንዘብ እንዲለውጥ ረዳው። በህይወት በሌለ ሰው ስም አካውንት ከፈተለት። የአዛዡ ገንዘብ ሁሉ ወደዛ የውሸት አካውንት እየገባ ነበር። እናም አንድ ቀን ቶም የተባለ አዲስ እስረኛ መጣ። ወጣት ሲሆን በተደጋጋሚ ወንጀል ምክንያት በበርካታ እስር ቤት ቆይቷል። ቶም ተግባቢ ስለሆነ ከብዙ እስረኞች ጋር በፍጥነት ጓደኛ ሆነ። ብዙ ሳይቆይ ስለ ኤንዲ ሬድን መጠየቅ ጀመረ። ሬድ ስለ ኤንዲ የተሳካለት ባንክ ሰራተኛ እንደነበረ እና ነገር ግን ሚስቱን በመግደል እንደተፈረደበት አስረዳ። ቶም አንድ ነገር አስታውሶ ኤንድንና ሬድን አንድ ላይ ጠራቸው። ቶም ከአራት አመታት በፊት ወደ አንድ ቤት የገባ እስረኛ እንዳገኘ ነገራቸው። በዘረፋ ወቅት የቤቱ ባለቤት ነቃ። የእስረኛ ሰውዬውንና ከሱ ጋር የነበረችውን ሴት ገደለ። በኋላ ሁለቱ ባልና ሚስት ሳይሆኑ ፍቅረኛሞች እንደነበሩ ተገነዘበ። ያቺ ሴት ደግሞ የአክታም ባንክ ሰራተኛ ሚስት ነበረች። ይህም ኤንዲ ከመጀመሪያውም ጀምሮ ንጹህ እንደነበረ ያረጋግጣል። ኤንዲ ወዳው ኑ ወደ አዛዡ ሄደ፣ ሁሉንም ነገረው። ነገር ግን አዛዡ እሱን ለማመን ፈቃደኛ አልሆነም። ኤንዲ እንዲለቀቅ መፍቀድ አልቻለም። አንዲ ህገወጥ ገንዘብ የሚያሸሽለትና ሁሉንም ምስጥሮቹን የሚያውቁ ሰው ነበረ። አንዲ ነፃ ከወጣ አዛጁ ሁሉንም ነገር ሊያጣና ወንጀሎቹ ሊጋለጡ ነው። ስለዚህ አዛጁ ታሪኩ ሀሰት እንደሆነና እንደዚህ አይነት ታሪኮች ሁል ጊዜ እንደሚሰማ ነገረው። አንዲ ነፃ ከወጣ የአዛጁ ምስጥር እንደማይናገር ቃል ገባለት። ነገር ግን አዛጁ አሁንም ለመርዳት ፈቃደኛ አልሆነም እና ሁሉንም ነገር ችላ አለ። ኤንዲ በጣም ተናደደ። ይሄን ሰው ለአመታት ረድቶታል፣ ነገር ግን አዛዡ ፍትህ እንዲያገኝ አልፈቀደለትም። በንዴት ጮህበት። ይህ ደግሞ ኤንዲ ለአንድ ወር ለብቻ እንዲታሰር አደረገው። ከዛ በኋላ አዛዡ ወደ ቶም ሄዶ ስለ ታሪኩ ጠየቀው። ቶም የተናገረው ነገር ሁሉ እውነት መሆኑን አረጋገጠለ። ከዛም ቶም በፍርድ ቤት ምስክርነት ይሰዘን ጠየቀው። ቶም ያለምንም ማመንታት ተስማማ። ይህን ሲሰማ ከላይ ላለው ጠባቂ ምልክት ሰጠው። ጠባቂው ቶም ላይ ብዙ ጊዜ ተኩሶ ገደለው እና አዛጁ ጋር ተመለሰና ቶም ለማምለስ ሲሞክር በጥይት ተመቷል ብሎ ዋሸው። ኤንዲ ግን የቶም ሞት እውነተኛ ምክንያት ገብቶታል። አዛዡ ካሰቡ በላይ በጣም ሙሰኛና ጨካኝ እንደሆነ አወቀ። ለአዛዡ ምንም አይነት ስራ እንደማይሰራ ነገረው። አዛዡ ግን አስጠነቀቀው፣ እምቢ ካለ እስር ቤቱ ለእርሱ ሲኦል እንደሚሆን ይነግረዋል። ኤንዲ ለተጨማሪ አንድ ወር ለብቻው እንዲታሰር ነገረ። በእስር ቤቱ ውስጥ ኤንዲ ባልሰራ ወንጀል እየተቀጣ መሆኑን ሁሉም ሰው አወቀ። እስረኞችም በጣም አዘኑ። የዛን ሁለት ከሁለት ወራት በኋላ ኤንዲ በመጨረሻ ከብቻ ብቻው ከታሰረበት ሲለቀቅ ሬድን አገኘው። ኤንዲ ይሄንን እስር ቤት ለቆ እንደሚወጣ ያስብ እንደሆነ ሬድን ጠየቀው። ሬድም ምናልባት ሲያረጅና አእምሮ መስራት ሲያቆም ብቻ እንደሆነ ነገረው። ከዛም ኤንዲ ከወጣ በኋላ ወደ ሜክሲኮ እንደሚሄድ ተናገረ። በባህር አቅራቢያ አንድ ውብ ቦታ አለ። ኤንዲ እዛ ትንሽ ምግብ ቤት ለመክፈት ያልማል። ለሱ ረዳት እንደሚያስፈልገው ነገረው። ሬድ ሀሳቡ አደገኛ እንደሆነ አስጠነቀቀው። ሜክሲኮ ከዚህ በጣም ሩቅ ስለሆነ እውነታውን እንዲቀበል ነገረው። ሬድ ሲሄድ ኤንዲ መልሶ ጠራውና ቃል አስገባው። አድራሻ ሰጠውና ከተለቀቀ ወደዛ ቦታ መሄድ እንዳለበት ነገረው። በትልቅ ሜዳ መካከል ውብ ዛፍ አለ። ኤንዲ ሚስቱን በዚህ ዛፍ ስር ነበር የጠየቃት። ከስሩ በድንጋይ ግድግዳ ውስጥ ጥቁር ድንጋይ ይገኛል። በዛ ድንጋይ ስር አንዲ ከረዥም ጊዜ በፊት የደበቀው ሳጥን አለ። ነጻ ሲወጣ እንደሚከፍተው ነገረው ይህን ከተናገረ በኋላ ኤንዲ ሄደው ሄደ ወደ አዛዡ ቢሮ ገባ የአዛዥን የፋይናንስ ስራ አጠናቀቀ ሁሉንም ሰነዶች በልዩ ሳጥን ውስጥ ልፎ አዛዡ ልብሱን እና ጫማውን እንዲያጸዳለት ሰጠው ኤንዲ ወስዶ ወደ ክፍሉ ተመለሰ በዛች ምሽት ሬድ እንቅልፍ አልወሰደውም ኤንዲ እራሱን ራሱን ይጎዳል ብሎ ፈራ ነጋ የእስር ቤቱ በሮች ተከፈቱና ሁሉም እስረኞች ወጡ አመታት በኋላ ለመጀመሪያ ጊዜ ኤንዲ ከክፍሉ አልወጣም ሬድ በጣም መጥፎ ነገር እያሰበ ተጨነቀ። አንድ ጠባቂ በንዴት ወደ ኤንዲ ክፍል ሄደ፣ ግን ወደ ውስጥ ሲመለከት ደነገጠ። ክፍሉ ባዶ ነበረ። ኤንዲ አምልጧል። ይህ በእንዲህ እንዳለ አዛዩ ለቀኑ ለመዘጋጀት የጫማ ሳጥኑን ከፈተ። ነገር ግን በተጸዱት ጫማ ምትክ የኤንዲን የቆዩ ጫማዎች አገኘ። በድንገት መላው የእስር ቤት ማንቀያ ደውል ጮኸ። አንድ እስረኛ አምልጧል። አዛዩ በፍጥነት ወደ ኤንዲ ክፍል ሄዶ ኤንዲ እንደሄደ አየ። ሬድ ሁልጊዜ ከኤንዲ ጋር ስለነበር እንዲያመጡት ወዲያውኑ ትዕዛዝ ሰጠ። ሬድ መጣና አዛዡ ኤንዲ የት እንዳለ ጠየቀው። ሬድ ምንም የሚቆ ነገር የለም። ይህ አዛዡን አስቆጣው። ኤንዲ በአንድ ሌሊት የጠፋ መናፍስት ነው እንዴ ብሎ በንዴታ እንባረቀበት። ያሉትን ድንጋዮች አንስቶ በጠባቂውና በሬድ ላይ መወርወር ጀመረ። አንድ ድንጋይ ግድግዳው ላይ ያለውን ፖስተር መትቶ፣ ነገር ግን ከመመለስ ይልቅ በቀጥታ አለፈ። አዛዡ እጁን ከፖስተሩ ጀርባ ሲያስገባ ኤንዲ በግድግዳ ውስጥ የቆፈረውን ትልቅ ዋሻ አገኘ። ይህ ግድግዳ እጅግ በጣም ጠንካራ ስለነበር ያለምንም ማሽን ቆፍሮ ማለፍ ፈጽሞ የማይታሰብ ነበር። ግን ኤንዲ የማይቻለውን ነገር ማድረግ ቻለና አመለጠ። ጠባቂዎቹ ኤንዲ ወደ መጣበት ቦታ ዋሻውን ተከተሉ። እዛ የኤንዲን የቆዩ ልብሶችና ሬድ ከሀያ አመታት በፊት ያመጣለትን ትንሹ መዶሻ አገኙ። ይህ መዶሻ ኤንዲ ነዚህን ሁሉ አመታት በክፍሉ ውስጥ ዋሻ ለመቆፈር የተጠቀመበት ነበር። በሃያ አመታት በዝግታና በጥንቃቄ ሰርቷል። ከግድግዳ ያወጣውን አፈር በኪሱ ደብቆ በጓሮ በኩል ይበትን ነበር። ኤንዲ ለመጨረሻ ጊዜ ለአዛዡ በሰራበት ጊዜ ከአዛዡ ህገወጥ ገንዘብ ጋር የተያያዙትን ሰነዶች በሙሉ በድብቅ ወስዶ ከራሱ ጋር አስቀመጣቸው። ከዛም መጽሐፍ ቅዱሱን በእጁ ሳጥን ውስጥ አስቀመጠ። የአዛዡ ሰነዶች እንደመለሰ ለማስመሰል ነበር። ቁስለት የሰጠውን ልብስ ለብሶ ነበር። በላዩ ላይ ደግሞ የቆዩ ልብሶቹን ለበሰ። ከዛ መዛዡ እንዲያጸዳለት የጠየቀውን የተጸዱ ጫማዎችን ለበሰ። ከዛ በኋላ በጸጥታ ወጣ። በሌሊት መብራቶች ሁሉ ሲጠፉ ኤንዲ በክፍሉ ውስጥ በቆፈረው ዋሻ ውስጥ ወጥቶ ገሰገሰ። ውጪው የፍሳሽ ማስወገጃ ቱቦ ሰብሮ ማንም ሰው ለመጥፋት ያላሰበበትን እስር ቤት ለቆ ለመውጣት በዛ ጠባብ ቱቦ ተሳበ። የተሳበበት ቱቦ ወደ ሁለት ኪሎ ሜትር ርዝመት ነበረው። በማግስቱ ጠዋት ኤንዲ የአዛዡ ገንዘብ ወደ ተቀመጠበት ባንክ ሄደ። ገንዘቡ ሁሉ በሕይወት የሌለ ሰው ስም ነበረበት። ኤንዲ ይህን ማንነት ራሱ የፈጠረው ነበር። ኤንዲ እስር ቤት ሆኖ ስለሚፈርም ባንኩ የዛን የውሸት ሰው ፊድማ አስቀድሞ ነበረው። ስለዚህ ገንዘቡን ለማውጣት አልተቸገረም። ኤንዲ 370000 ዶላር የሚሆነውን ገንዘብ በሙሉ አወጣ። ኤንዲ ያመለጠ ብቻ ሳውን ባለጸጋም ሆነ እና ኤንዲ እስር ቤት ከገባበት ቀን ጀምሮ ሲያቅድ እንደነበረ ግልጽ ነው። አዛዡ ኤንድን በጣም ስለጎዳውና ቶሚን ስለገደለው ኤንዲ የአዛዡ ሙስና የሚያጋልጥበትን ሰነዶች ሁሉ ለሚዲያ ላቀ። ጠዋት ዜናው በጋዜጠኞች ላይ ታተመ። አዛዡ ሳጥኑ ሲከፍት ከሰነዶቹ ይልቅ መጽሐፍ ቅዱስ አገኘ። ገጹ ሲገልጥ የመዶሻ ምልክት አየ። እዛ ነበር ያስቀመጠው። አዛዡ ደነገጠ። የእሱ የሙስና ታሪክ በየቦታው ተሰራጨ እና ጋዜጠኞችና ፖሊሶች እሱን ለመያዝ ውጪ ተሰበሰቡ። ከማሰራቸው በፊት አዛዡ ራሱን አጠፋ። ከጥቂት ጊዜ በኋላ ሬድ በመጨረሻ ተፈታና መንግስት ስራ አዘጋጀለት። ነገር ግን ሬድ ከ40 ዓመታት እስር በኋላ ከውጭው ህይወት ጋር መላመድ አልቻለም። ብሩክ ሲኖርበት በነበረው ክፍል ውስጥ ቆየና በአንድ ወቅት ራሱን ስለማጥፋት አሰበ። ግን ከዛ በኋላ ለኤንዲ የገባውን ቃል አስታወሰ። ኤንዲ ወደ ነገረው ቦታ ሄደ። ትልቅ ዛፍና የድንጋይ ግድግዳ ወዳለበት ትልቅ ሜዳ ደረሰ። በግድግዳው ላይ ጥቁር ድንጋይ አገኘ። ሲያነሳው ከስሩ ሳጥን አገኘ አገኘ። በሳጥን ውስጥ የተወሰነ ገንዘብና ከኤንዲ የተላከ ደብዳቤ ነበረ። በደብዳቤ ውስጥ ኤንዲ በእስር ቤት ውስጥ በነገረው ቦታ ሬድን እየጠበቀው እንደሆነ ጽፏል። ከዛም ሬድ ወደዛ ቦታ ተጓዘ። ወደ ባህር ዳርቻ ሲደርስ ኤንዲ ጀልባውን እየጠገነ ነበር። ይህ ቦታ ኤንዲ በእስር ቤት ውስጥ ሆኖ ለሬድ ያካፈለው ህልም ነበር። ያኔ ሬድ ተስፋ ቆርጦ ጥሩ ነገር አይደለም ብሎት ነበር። አሁን ሁለቱ ጓደኛሞች እንደገና ተገናኝተው ተቃቀፉ። በዚህም የዛሬው የፊልማችን ታሪክ ያበቃል። ቤተሰቦች መቼም ከፊልሙ አንዳች ነገር እንደምታገኙ ተስፋ አደርጋለሁ። እናም ፊልሙ ከወደዳችሁት ላይክ በማድረግና ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። በኮሜንት መስጫ ሳጥኑ ስለ ፊልሙ ምን እንደተሰማችሁ ጻፉልኝ። እስከዚህን ድረስ አብራችሁን ስትሆናችሁ ስለ ተከታተላችሁን ትመሰገናላችሁ። መልካም ጊዜ። በሌላ የፊልም ዳሰሳ እስከምንገናኝ ቸርቆዩ